በድጋሚ እንደምንዋላችሁ ክብሯን ተመልካቾቻችን፣ አሁን ከዜና ኢትዮጵያ የቢዝነስ መረጃዎች ወደ እናንተ ይደርሳሉ። አብራችሁን ቆዩ። የቢዝነስ ዘገባ አጋራችን ኦሮሚያ ባንክ ነው። ከልብ እናመሰግናለን። አሚር ጌቱ ከዜናዎቹ ጋር ቆይታ አድርጋለሁ። ወደ ቀዳሚ ጉዳያችን እናልፋለን። በ2018 በጀት ዓመት 600 ሺህ ቶን ቡናን ወደ ተለያዩ ሀገራት በመላክ 3 ቢሊየን የአሜሪካን ዶላር ገቢ ለማግኘት ታቅዶ እየተሰራ እንደሚገኝ የኢትዮጵያ ቡናና ሻይ ባለሥልጣን አስታወቀ። አርሷ ደሩ ምርቱን በቀጥታ ወደ ተለያዩ ሀገራት ስርዓት እንዲልክ የተዘረጋው አሰራር ተጨባጭ ለውጥ ማምጣቱም ተገልጿል። በነዚህና በሌሎች ተያዥ ጉዳዮች ዙሪያ ባልደረባችን ወይንሸት ደጀኔ ከኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ ጋር ቆይታ አድርጋለች። እንከታተላት። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ ጊዜዎችን ስለሰጡ እናመሰግናለን። እኔም አመሰግናለሁ። የመጀመሪያ ጥያቄ የሚሆነው የ2017 በጀት ዓመት የቡናው ዘርፍ አፈጻጸም ምን ይመስል ነበር ከሚለው እንጀምር። በ2017 እንደ ሀገር ወደ 450 ሺህ ቶን ቡና ኤክስፖርት በማድረግ ወደ 2 ቢሊዮን የአሜሪካን ዶላር ለማምጣት አቅደን ስንሰራን የነበረው መጨረሻ ላይ የተገኘው ውጤት ወደ 470 ሺህ ቶን ቡና በመላክ ወደ 26 ቢሊዮን 65 ቢሊዮን ዶላር ነው ያገኘ ነው። ስለዚህ ይሄ በመጠንም ኤክስፖርት የተደረገው እንደገናም ደግሞ በገቢም የተገኘው በታሪክ የመጀመሪያው በመጠንም በገቢም ሆኖ ተገኝቷል ማለት ነው። በ2018 በጀት ዓመትስ ምን ያክል ቶን ቡናን ወደ ተለያዩ ሀገራት ለመላክ ታቅደዋል? ምን ያክል ገቢስ ይገኛል? የ2018 በጀት ዓመት እቅድ እንግዲህ ከ2017 በተለየ መልኩ የተወሰዱ ልምዶች አሉ። እዛ ላይ የተሻሉ አሰራር ሰዓቶችን በማካበብ መጨመር፣ እንደገናም ደግሞ የምርት መጠናችንም በዛው ልክ ስለሚጨምር እስከ 600,000 ቶን ቡና ልከን ሶስት ቢሊዮን የአሜሪካን ዶላር ለማግኘት ነው እየሰራን ያለ ነው። ስለዚህ ባለፉት ሁለት ወራት ከ8ያ ሺህ ቶን በላይ ልከን ወደ 546 ሚሊዮን የአሜሪካን ዶላር ገቢ አግኝተናል። እንግዲህ እንደሚታወቀው ቡና የኢትዮጵያ አረንጓዴ ወርቅ ነው እና አርሶ አደሩን ተጠቃሚ ለማድረግ በተሰሩ ስራዎች ምን አይነት ውጤቶች ተገኝተዋል? አንደኛ አርሶ አደሩ በቀጥታ ቡናዎቻቸውን ኤክስፖርት ማድረግ እንዲችሉ የአሰራር ስርዓት ተዘርግቶላቸው ብዙዎቹ ወደዛ ገብተዋል ማለት ነው። ብዙዎቻቸው ምርቶቻቸው ውጭ እየላኩ ያሉበት ሁኔታ አለ። ሁለተኛ ደግሞ ምርቶቻቸውን በአግባቡ ካመረቱ በኋላ ተደራድረው ለአቅራቢ ማቅረብ የሚችሉበት ስርዓት ተፈጥሮላቸዋል። ስለዚህ ከዚህ በፊት የነበረው ፖሊሲ ምንድነው የሚያደርገው አርሶ አደሩ በማሳው ላይ ብቻ ቡናውን እንዲሸጥ የመደራደር አቅም እንደሌለው ሽባ አድርጎት ነው የነበረው። አሁን ግን ፖሊሲው ሪፎርም በመደረጉ በተለይ በለውጥ መንግስት ከመጣ በኋላ አርሶ አደር ተጠቃሚ የሚሆንበትን አሰራር በመፍጠር ተጠቃሚ እንዲሆኑ ተደርጓል። በቅርቡ የተሻሻሉ መመሪያዎች አሉ። እነዚህ መመሪያዎች ምንድን ናቸው የሚለውን ይገሩ አዲሱ መመሪያችን ላይ ቡና ላኪ በዓመት አንድ ኮንቴነር ደረጃ አምስት የተባለ ቡና ቺፕ የሆነ ቡና ይልካል ብለን ብናስብ ካልኩሌት አድርገን 15 እስከ 20 ሚሊዮን ብር ያስፈልጋል። ስለዚህ ብቃት ከወሰደ ቡና መላክ መቻል አለበት። ይህንን አቅም ከሌለው ደግሞ አገር ውስጥ ኮንትራባንድ ውስጥ ለሚሳተፈው የሚሳተፈው እና ያንን ለመከላከል አንድ ኮንቴነር ቡና እንዲልኩ ነው የምንጠብቀው ማለት ነው፣ ከአንድ ኤክስፖርተር። ያንን ለማድረግ ደግሞ ይሄን ይል ብር ማሳየት መቻል አለበት። ባይዘወይ ብሎክ አይደለም የሚያደርጉት አቅም አላቸው የምለውና ሴት ለማድረግ ነው እንጂ አካውንት ላይ ብሎክ የሚደረግ ነገር የለም። የቡና ጥራቱን ለማስጠበቅ የተለያዩ የምርምር ጣቢያዎች እየተከፈቱ ይገኛሉ። በቅርቡ የቡሌ ሆራን ማንሳት እንችላለን እና እነዚህ የምርምር ጣቢያዎች በተለይ ቡናን ወደ ተለያዩ ሀገራት ለመላክ ምን አይነት ፋይዳ ይኖራቸዋል? ከዚህ በፊት ሲደረግ የነበረው የጥራቱ ምርመራ አዲስ አበባ ላይ ብቻ ነው የነበረው። አዲስ አበባ ይመጣና የዓለም አቀፍ ስታንዳርዱን የማያሟላ ምርት እዚሁ ሲባክን ነው የነበረው። አሁን ግን ቀረብ ብለን ወደ አርሶ አደሩ በመውረድ የምርመራ ማዕከላትን በተለይ የቅብሻ ማዕከላትን በማስፋፋት በተሻለ መልኩ ጥራት ያላቸው ቡናዎች ወደ ዓለም አቀፍ ገበያ እንዲገቡ ማድረግና የተሻለ ገቢ ማግኘት የሚቻልበት ሁኔታ ነው የተፈጠረው። ስለዚህ ሰሞኑን ቡሌወራ እና ዲላ ከተማ ላይ የቅምሻ ማዕከላትን ከፍተናል። ያ ማለት በጌዲዮ እና የእርጋጫፊ አካባቢ ያሉት አርሶ አደሮች በቅርበት እየታገዙ የተሻለ ጥራት ያመርታሉ። እንዲሁም ቡሌወራ አካባቢ ያሉት የጉጂ አርሶ አደሮች በተሻለ መልኩ ምርት ማቅረብ እንዲችሉ ውጤቱም እዛው ተነግሯቸው ማስተካከል ያለባቸው ነገሮች እዛው እንዲያስተካክሉ ሌላ ተጨማሪ ክሳራ ውስጥ ሳይገቡ ምርቶቻቸውን በአግባቡ እዛው ምርቶ ማቅረብ እንዲችሉ እድል ይሰጣቸዋል ብለን እናስባለን። በድጋሜ የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ ስለነበረን ጊዜ በጣም አመሰግናለሁ። የኢትዮጵያን የማር ምርት ጥራት ተወዳዳሪነት የሚያሳድግ ደረጃ ለመተግበር ዝግጅት እየተደረገ እንደሚገኝ የኢትዮጵያ የደረጃዎች ኢንስቲትዩት አስታወቀም። ኢንስቲትዩቱ በተባበሩት መንግሥታት የኢንዱስትሪ ማት ድርጅት ትብብር በንብ ማነቢያ ቀፎ የማር ምርት ማሸጊያና ማጓጓዣ ደረጃ ዙሪያ ጥናት እያካሄደ መሆኑን ገልጸዋል። ኤዶም አማረ ባህላዊ የማር ምርታማነት አሰራሮችና አሰራሮች ባዕድ ነገሮችን የመቀላቀል ያልተገባ ድርጊት በዘርፉ የእሴት ሰንሰለት ላይ ጫና በማሳደር ከዘርፉ ከሚጠበቀው ደረጃ ጥቅም እንዳይገኝ ምክንያት እንደሆነ ይገለጻል። የኢትዮጵያ ደረጃዎች ኢንስቲትዩት ምክትል ዋና ዳይሬክተር ወንድማገኝ አሰፋ የአፍሪካ ነጻ ንግድ ቀጠና አባልነትና የዓለም ንግድ ድርጅት አባል የመሆን ጉዞ በውጤታማነት ለመምራትም የኢትዮጵያን ምርቶች ጥራት የማስጠበቅ ጉዳይ ትኩረት እንደሚሻ ተናግረዋል። ፊጣ ደረጃዎች የሰራሉ ምንድን ነው? ደረጃ አዘጋጅቷል። ደረጃዎቹን አሁን የዛሬው መድረክ አንዱ ዋናው ግብ ደረጃዎቹን በትክክል ቴክኒካል ግብዓቶች አሉት ወይ፣ ሀገራዊ ነባራዊ ሁኔታን የአርሶ አደሩን አቅም ሀብት፣ ዓለም አቀፍ ሁኔታን ተወዳዳሪነትን ሊያደርግ በሚችል መልኩ ስታንዳርዱ ነው። ይሄ ደረጃ አስገዳጅ ሆኖ ሁሉም በልኩ በስነ ስርአት በመስፈርቱ አምርቶ አለም አቀፍ ተወዳዳሪነትን ጨምረን ለሀገራችንም የተያያዝነውንም የኢኮኖሚ እድገት የብልጽግናችንም ግብ የምናሳካበት አንዱ መንገድ ነው። በኢትዮጵያ ደረጃዎች ኢንስቲትዩት የደረጃ ዝግጅት መሪ ስራ አስፈጻሚ ይልማ መንግስቱ በማር አመራረት ጥቅም ላይ የሚውሉ ጥራት የጎደላቸው ቁሳቁሶች የምርት ጥራትን ያጓድላሉ ብለዋል። የማር ምርት ጥራት አስገዳጅ ደረጃን ለብሔራዊ ደረጃዎች ቦርድ አቅርቦ በማጸደቅ በተያያዘው በጀት ዓመት ለመተግበር ዝግጅት እየተደረገ እንደሚገኝም አስታውቀዋል። የፕሮዳክቱን ጥራትና ደህንነት የሚያስጠብቁ ቁሳቁሶችን በተመለከተ የፓኬጂንግና የመሰብሰቢያ እቃዎችን በተመለከተ የተዘጋጁ ደረጃዎች ላይ በበቂ ሁኔታ ባለድርሻ አካላትን፣ ባለሙያዎችን፣ ከፍተኛ ተመራማሪዎችን በአንድነት አምጥተን ደረጃውን ቫሊዴት አድርገን ወይም ደግሞ ደረጃው ላይ አስተያየት አሰጥተን የመጨረሻ አድርገን ለብሔራዊ ቦርድ ለደረጃዎች ቦርድ በአስገዳጅነት እንዲተገበሩ ለማድረግ ያለመ ነው። የተባበሩት መንግስታት የኢንዱስትሪ ልማት ድርጅት የኢትዮጵያ ተወካይ አሰግድ አዳነ የኢትዮጵያን የማር ምርት ጥራት ተወዳዳሪነትና የገበያ ተደራሽነትን የሚያሳድግ ድጋፍ እየተደረገ ነው ብለዋል። ባለፉት ሶስት ዓመታት ከባለ ድርሻ አካላት ጋር በጋራ በመሆን በተሰሩ ስራዎች ውጤቶች መጥተዋል። በጥራት አስተዳደር ዙሪያ ስልጠና የተሰጠ ሲሆን ከዚህ ውስጥ ሰላሳ በመቶ የሚሆኑት ሴቶች ናቸው። ለአምስት መቶ አርሶ አደሮች ማር ሲቆርጡ የሚለብሱት ፕሮቴክቲቭ ጊር ድጋፍ ተደርጎላቸዋል። ሰማንያ አምስት ስለሚሆኑ ትልልቅ ንብ አናቢ አርሶ አደሮች ማር መቁረጫ መሳሪያም ድጋፍ ተደርጓል። ለሀያ አሰልጣኞች ደግሞ የአሰልጣኞች ስልጠና ተሰጥቷል። የኢትዮጵያን ተስማሚነትና ምዘና የላብራቶሪ አቅም ለማሳደግ የሚያስችሉ ድጋፎችም እየተደረጉ መሆኑ ተገልጿል። በዲጂታል ግብይት ላይ እየተንቀሳቀሰ የሚገኘው ድር ገቢያ ኢኮሜርስ ካምፓኒ አሽከርካሪዎች መኪኖቻቸውን ከማንቀሳቀሻነት ባለፈ እንደ ሱቅ እንዲገለገሉበትና ተጨማሪ ገቢ እንዲያገኙ ማስቻሉ ይገለጻል። ከዚህ ባለፈም ተቋሙ በሀገር ውስጥ ባበለጸገው መተግበሪያ የብድር አቅርቦትን በማመቻቸት ምርቶችን ሽጠው ትርፋማ እንዲሆኑ እያደረገ እንደሚገኝ ተገልጿል። ዝርዝሩን ከኩባንያው ዋና ስራ አስኪያጅ እንከታተል። ዮናታን እባላለሁ፣ የድርገቢያ ስራ አስኪያጅ ነኝ። ድርገቢያ ፕላትፎርሙ በአጠቃላይ ዌብሳይቱም፣ አፕሊኬሽኑም፣ ኮል ሴንተሩም ሲስተሞቻቸው፣ ኤስ ኤም ኤስ ሜካኒዝም፣ ሁሉም በእኛ ቲም በእኛ ዲቨሎፐሮች ፕሮዲስ የተደረገ ወይም የበለጸገ ፕላትፎርም ነው። በአፖቻችን የምናቀርበው ኮንሱመር ጉድ የምንላቸው ለምሳሌ አልባሳት፣ ኤሌክትሮኒክስ፣ ጆለሪዎች፣ ጌጣጌጦች የመሳሰሉ ምርቶችን ቀጥታ ቻይና ከተለያዩ ገበያዎች ላይ ቲቪ ላይ እንዲሸጡ እናደረጋለን ፕላትፎርሞቻችን ላይ እንዲሸጡ እናደረጋለን ማለት ነው። ክፍለ ሀገር ላይ ሆኖ ከውጭ ሀገር ጋር መግዛት ቢፈልግ በጣም ቻሌንጂንግ እና ከባድ ነገሮች ናቸው ማለት ነው። መግዛት አይችልም ዳይሬክትሊ ማለት ነው። እኛ ከውጭ ሀገር ከቻይና ከተለያዩ ሰፕላይሮች ላይ ፕሮዳክቶችን እየገዛን እሱ ጋር እንዲደርስ እናደረጋለን ማለት ነው። ይህም የእሱን ጊዜ አዲስ አበባ መጥቶ የሚገዛውን ክፍለ ሀገር ሆኖ ቀጥታ እንዲገዛ እናስችለዋለን ማለት ነው። ጎማ በዱቤ ይሰዱ የሚለው ደግሞ ለኮርሶስ ተሽከርካሪዎች የቀረበ ፕሮዳክት ነው ከቪዥን ፈንድ ጋር በመተባበር ምን እናደርግላቸዋለን ጎማውን አበድረናቸው በዘጠና ቀን ከፍለው እንዲጨርሱ እናደርጋቸዋለን ማለት ነው ልክ እንደ ዴይሊ 300 ብር 200 ብር እየከፈሉ የጎማቸውን ኤክስፔንስ ከቨር ያደርጋሉ ማለት ነው መኪናቸው ውስጥ ስክሪን እንገጥማለን 10 ኢንች ስክሪን እዛ በኋላ ፕሮዳክቱን እዛው ፓሴንጀር እያየ እየተዝናና እየገዛ እንዲሄድ ማስቻል ነው ማለት ነው። መኪናቸውን ወደ ሱቅ እየቀየር ነው ማለት ነው። ፕላትፎርም እንሰጣቸዋለን። የነጋዴ አፕሊኬሽን አላቸው፣ ከስተመር ደግሞ የገዢ አፕሊኬሽን አለው። ስለዚህ ፋይናንስ የተደረጉትን ፕሮዳክት ምን እናረጋለን? እዛ የነሱ የመሸጫ ሱቃቸው ውስጥ እናስገባለን። እዛ ያስገቡትን ደግሞ ለፓሴንጀር እንዲገዙ እናረጋለን። እኛ ታርጌት በዚህ ዓመት ያደረግነው አንድ ሹፌሮችን ብቻ ነው፣ ቶታል ታርጌት አድርገን ከቪዥን ፈንድ ጋር እየሰራን ነው ያለ ነው። እነዚህን አንድ ሹፌሮች ደግሞ ኢምፓወር አደረግናቸው ማለት ዲጂታል ኢኮኖሚው ላይ ከ50 ሚሊዮን ብር በላይ ትራንዛክሽን እንዲኖር ያደርጋል ማለት ይሄ ዳይሬክት በሽያጭ ደረጃ ራይት ነው። ከ50 በላይ የሚሆኑ ሹፌሮች አሉ ብድር የወሰዱ ደግሞ ወደ 2 ሚሊዮን ብር አካባቢ ብድር የወሰዱ ደግሞ ሹፌሮች አሉ። ይሄ ደግሞ ወደ እቃ ስንቀይረው ወደ 400ና 500 ዩኒት የሚሆን እቃዎች በሹፌሮቹ ስር አለ ማለት ነው። የኮድ ሶስት ወይም ደግሞ ኮድ አንድ አሽከርካሪ ወይም ደግሞ በራይድ ሄሊንግ ሴክተር ላይ የተሰማራ መሆን ይጠበቅበታል። ሁለተኛ ደግሞ የነዋሪነት ደብዳቤ ያስፈልገዋል፣ ከሚኖርበትን ቦታ ብድር ስለሚያገኝ ወይም ደግሞ ፋይናንስ ስለሚያገኝ ይሄን ማሟላት ይጠበቅበታል። ሶስተኛ ደግሞ ናሽናል አይዲ ይጠበቅበታል ማለት ነው። ሶስቱን ነገሮች ካሟላ እኛ ጋር መጥቶ መቀላቀልና መስራት ይችላል። ከስተመሮችም ደግሞ ውጭ ሀገር አይተናቸው እዚህ ቢኖሩ የምንላቸውን እቃዎች አክሰስ ማድረግ ይችላሉ፣ ማግኘት ይችላሉ ማለት ነው በእኛ ፕላትፎርም አማካኝነት። ግን ፓርትነሮችም ደግሞ ተቋማቶችም ደግሞ ከእኛ ጋር መስራት የሚፈልጉ ያ አብረራችን ክፍት ነው፣ አብረን መስራት ነው ማለት ነው። በመጨረሻም ወደ ውጭ ምንዛሪና ዓለም አቀፍ የግብይት መረጃችን ስናልፍ ዛሬ በኢትዮጵያ ንግድ ባንክ አንዱ የአሜሪካን ዶላር በ140 ብር ከ14 ሳንቲም እየተገዛ በ142 ብር ከ95 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱ የአሜሪካን ዶላር በ141 ብር ከ99 ሳንቲም እየገዛ በ144 ብር ከ83 ሳንቲም እየሸጠ ነው። ሙሉ መረጃውን እንከታተልና እንመለሳለን። ተመልካቾቻችን፣ የሰዓቱ የቢዝነስ ዜና በዚሁ አበቃ። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ጥሩ ቀን ይሁንላችሁ።